ሃይሚና ብሩኬ ለምን ጠፉ? ትናንትና የጠፉበት ምክንያት ምንድን ነው እያላችሁ ነበረ። ብዙ ጊዜ ሃይሚና ብሩኬ ሮማንቲክ ቪዲዮ ሲሰሩ፣ ደስ የሚል ቪዲዮ ሲሰሩ በሚቀጥለው ቀን ችግር ይፈጠራል። ምክንያቱም ብዙ ሰዎች በእነሱ ፍቅር ይቀናሉ፣ እነሱ ሲፋቀሩ የሚናደዱ ብዙ ሴቶችም ስላሉ ማለት ነው። ለማንኛው ምንድን ነው ምክንያቱ ካላችሁ፣ ተረጋጉና አረፍ በሉ

የሆነ ሲንግድ ነገር ባዋጣ ግን አያዋጣኝም ብላችሁ ታስባላችሁ። እኔ ምላችሁ ይህና ሀይሚ ፍቅር ግን ብዙ ተመልካቾችና የማዳም ቆሞችን ሊደፋችሁ ደርሷል። በእውነት በቃ እነሱ አንድ ቀን ከቀሩ ሁሉም ሰው ድብርት ነው የሚለቅበት። እኔም እንደዛው ነኝ። በነገራችን ላይ እነሱ ካልመጡ በጣም ነው የሚደብረኝ። በጣም ጠብቄ አይደለም ማያቸው፣ ግን ደግሞ ሰዓቱ አልፎም ከሰሩ በኋላ ከአንድ ሰ ከሁለት ሰ በኋላም ቢሆን ቪዲዮቸውን ሳላየው ቀረች አላውቅም። ግን ደግሞ እንደ ሌሎች ጠብቄ መቼ ነው ብዬ አይደለም ግን ቪዲዮአቸውን ሁሌም አይባሉ በጣም ነው የሚመቹኝ። እና ለምን ቀሩ እያላችሁ እንግዲህ የእነሱ ፍቅር ሊደፋችሁ ነው። ስለዚህ ይህን ሙዚቃ እየጋበዝኳችሁ ለእነሱ ነው። መውደድ ኮ ቀልቤም በት ነው። ተረጋጉ ማለት ምንድን ነው? ተረጋጉ፣ አረፍ በሉ በእውነት እና ድምፄ ላይ ካድርጉልኝ በጣም ያምራል፣ አደለ ለሙዚቃ ሀይምዬ ኔ ቸኮላታ እና ለምን ቀሩ እያላችሁ ነበረ። ዛሬ እሮብ ነው፣ ጋይስ እሮብ ነው እኮ ሰላሳ አልፎ እሮብ ደረሰ። ደግሞ ሰርጉን የሚጠብቁት የማዳም ቆሞች ደግሞ አሉ። በነ አብረሽ ና በነ ሮታ ሰርግ እንቅልፋቸውን የማይተኙ የቱን ልልበስ የቱን ልልበስ፣ የማዳም የቁም ሳጥር ልብስ ሁሉ አልቀርም አሉ እየተፈለግ ሰርጉ ላይ ሲሄዱ የሚለብሱትን ልብስ እየመረጡ ነው አሉ። እና የማዳም ልብስ የቀረ የለም አሉ። ቁም ሳጥኗን ግልብጥ አድርገዋሉ። እየለኩ እየለኩና እና አንዱ ይሰፋል፣ አንዱ ይጠባል አሉ። እና ዛሬ ሰላሳ ነው ሰላሳ አለፈ እንጂ ከሰላሳ አልፎ አንድ ሁለት ሶስት አራት ቀን ሆነው እና ሰርጉ የለም። ቤሎ ለምን ገዙ፣ ሱፍ ለምን ገዙ ትላላችሁ፣ ማስታወቂያ ነው አሰሙ፣ እንዴ እናንተ። ማስታወቂያ ሲሰሩ እኮ ብር ይከፈላቸዋል። አታቁም እንዴ እንደዛ መሆኑ፣ ብር እንደሚከፈላቸው ማስታወቂያ ሲሰሩ እንዴት ናችሁ፣ ፌኒ ማሮች የኔ ውዶች ደህና ናችሁልኝ? አሉ እግዚአብሔር ይመስገን በጣም ደህና ነኝ እኔ። ሁሉ ሰላም ሁሉ መልካም፣ አሸ ወይና ነው ማለት ነው። እንግዲህ በመጀመሪያ ደረጃ እነ ሀይሚ ለምን ጠፉ ብላችሁ ትናንትና ብዙዎቻችሁ ጥያቄ እያቀረባችሁ ነው። ሲቀጥል ደግሞ ብዙ ማርት እያወራችሁባቸው ነው። በጣም ብዙ ነገር ችግር ተፈጥሯቸው፣ ምን ችግር ነው እናንተ? ሁሌ ችጋር ነው እንደምታወርባቸው። ፈጣሪ ሁ ትግስቱን ስጠኝ እንዲሁ እናንተማ ማት እንዳወሯችሁባቸው ነው። እንደናንተ ወሬ ቢሆን እነዚህ ልጆች እስከዛሬ ተለያይተው ምናምን ተረሳስተው ነበረ። ግን እንደኛ ወሬ ሳይሆን እንደ ፈጣሪ ፈቃድ ነው ሁሉም ሰው የሚኖረው። ና ሀይሚ ና ብሮኬት ና ለምን ጠፉ? እሽ ተረጋጊ። ማለት ምንድን ነው መውደድ ኮ ቅልቤን በት ነው። ኦ ማይ ጋድ። ዛሬ ግን እንዲህ ነው። ሙዚቃ ሙዚቃ እያጫወቴ ነው እናንተ። እኔ ኮ ተረጋጉ እያልኳችሁ ነው። ከመናገሬ በፊት ተረጋጉ ተረጋጉ። በመጀመሪያ በመጀመሪያ ደረጃ የሀይሚ እናት አዲስ አበባ እንደመጣች ታውቃላችሁ አ እንደመጣች ታውቃላችሁ። ታዲያ ከእናቷ ጋር ምን ተፈጠረ ልትሉኝ ትችላላችሁ። ተረጋጉ። በመጀመሪያ ደረጃ አንደኛ የሰው ልጅ ማረፍ አይችልም ወይ እንዴ? ማረፍ አይችልም ወይ? አንዳንዴ ማረፍ ትያሉ እንጂ ጋይስ፣ ምን ሆናችሁ ነው? ሁሌ አይዲያ ክሬት ማድረግ እኮ ከባድ ነው። ዩቲዩብ ላይ አይዲያ ሁሌ ክሬት ማድረግ ከባድ ነው። በየቀኑ አይዲያ ክሬት ማድረግ ከባድ ነው ጋይስ፣ እንዴ፣ ምን ሆናችሁ ነው? ማረፍ ማለት ይችላሉ። ማረፍ አለባቸው አንዳንዴ። አንዳንድ ቀን እያለፉ ነው የሚሰሩት። ሁሌ በየቀኑ እንዲሰሩ ፈልጋችሁ ነው እንዴ? ከዛ ከቀሩ ችግር ተፈጥሯል ወይ ተጣልተዋል ወይ ሰው አጣልታችኋል ወይ ታሟል ወይ ምናምን እያላችሁ ማር ትተዋላላችሁ። ስለዚህ እነሱ እረፍት ማድረግ ይፈልጋሉ። አንደኛው ነገር በቃ ሁሉ ቪዲዮ መስራት ከባድ ነው፣ አይዲያ ክሬት ማድረግ ሁለተኛው ነገር የሀይሚናት መጥታለች። ስለዚህ ሀይሚናት ዋጋ ትሄዳለች ማለት ነው፣ ኤሉካ ትሄዳለች። ሶ ከብሩኬ ጋር ለመገናኘት ጊዜ አይኖራቸውም አብረው ለመስራት፣ ብቻቸውን ደግሞ ምንም ብለው ሊሰሩ አይችሉም አሁን ላይ። ስለዚህ ልጆቹ ምንም አልሆኑም፣ በጣም ደና ናቸው፣ ፈታ ዘና ብለው እየኖሩ ነው። ግን ደግሞ እንደዚህ ሮማንቲክ ላይፍ ስታይል ሲያሳዩን ብዙ ሰዎች በጣም ይናደዳሉ፣ እንጨረጨራሉ ምክንያቱም ብሩኬን እናገኘዋለን እናገበዋለን እያልሆኑም ተስፋ ያልቆረጡ ብዙ ሴቶች እንዳሉ የመረጃ ምንጮቻችን ያመለክታሉ። አይ ክርስቲያን ተስፋ አይቆርጥም፣ ተስፋ አትቆርጥም አይደለም? እና እንደዛ ደስ ሲላቸው አይወዱም። ገብታችሁ ችግር ይፈጥራሉ በሆነ ነገር ሄደው እና ብዙዎቻችሁ ስጋት ነበረባችሁ፣ ግን ምንም አይነት ስጋት አይግባችሁ፣ ፈጣሪ ያጣመረውን ፈጣሪ ስለማያለያየው። ግን ደግሞ እዛ ሮማንቲክ ላይፍ ላይ ሙቬና ወይና ያልተገኙበት ምክንያት ምንድ ነው ሀይሚና ብሩኬ መልሱልን። ከዛ ውስጥ ግን ጥሯቸው በድጋሚ። ና ሙቤና ዊና አብረው እያሉ ልክ እንደመጀመሪያቸው ማክበር አለባቸው። እነሱ አ ሊያገናኟችሁ፣ ስለዚህ እነሱን ማመስገናችሁ እንደውም ስጦታ ሰጣችኋቸው ምናምን ነበር መሆን የነበረበት። ግን እንደዛ ያላደረጋችሁበት የራሳችሁ ምክንያት ሊኖራችሁ ይችላል። ምክንያቱም ሙቪም በዓል ስለሆነ ያው ሌላ ሰው ቤት ሄዶ ይሆናል፣ ውይናም እንደዛ ሊሆን ይችላል። ግን እኔ አእምሮ ላይ ጥያቄ ፈጥሮብኛል። አንደኛ አመታቸውን እንደዛ ፏ ብትን ብለው ሲያሳልፉ ውይናና ሙቤ መኖር ነበረባቸው እያለ ጥያቄ አእምሮ ላይ ስላቃጭለብኝ ላውራችሁ ብዬ ነው። እናንተ ደግሞ ተሳደቡ ይሆናል ማከራ ወይ መከራ እና ዛሬ ይመጣሉ ፋ ብትን ብለው ጠብቆ ማለት ነው። እና ሱስ ሆኖባቸዋል፣ ሱስ ሆኖባቸዋል። በነገራችን ላይ እነዚህ ልጆች እና ብዙዎቻችን ላይ ሱስ ናቸው። በእርግጥ ግን አንዳንድ ሰዎች በጣም የምትወዳቸው ሰዎች አላችሁ። እንግዲህ ያው ከፈጣሪ ሲሰጥ እንደዚህ ነው የሰው መውደድ። በነገራችን ላይ የሚያስወድዳችሁ የሚያስጠላችሁም ስራችሁ ነው። በእርግጥ ምሰሩ ስራ ነው የሚያስወድዳችሁ የሚያስጠላችሁ። እነሱን በቃ ሁሉም ሰው የሚወዳቸው በነገራችን ላይ የሚጠላቸው አንድም ሰው የለም። እና ጠብቁ ይመጣሉ ማለት ነው። በሌላ በኩል ሰርግ የሚጠብቁት የማዳም ቅመሞች ናቸው። ሁለተኛ እናላችሁ እነሱ እንግዲህ ብዙ ጉድ እየሰማባችሁ ነው። አይ ቅናት ምናምን ትላላችሁ። አረ ፈጣሪ ሆይ ትግስቱን ሰጠኝ። ምን ቅናት ነው ደግሞ? እኔ ኩ ቅናት አይደለም። አትጃጃሉ ልላችሁ ፈልጌ ነው። በጣም እየተጃጃላችሁ ስለሆነ አንዳንድ መረጃ ላቀበላችሁ ብዬ ነው። ሰርግ እያላችሁ ነው። እረ ተው፣ ሰርግ የሚባል ነገር የለም። ኦማይገድ። ባለፈው በሰላሳ አሉ ሰላሳ ድረስ ወፍ የለም ጭር። ቀሚስ ቬሎ እየገዙ ማለት ነው። እሺ ሰላሳ አለፈ። ዛሬ እሮብ ነበር የተባለ እሮብ የለም። ወፍ የለም፣ ወፍ የለም። ቬሎ ምናምን ለምን ገዙ? በቃ ከገዙ የእውነት ሊመጡ ነው ምናምን ብለው የማዳሙ ቁምሳጥን ግልብጥ ብጥብጥ ቪሉ ነጭ ቀሚስ ፈለገ እንደ ጉድ ኮ ነው እናንተ። አረባካችሁ እንዳታሰዱ ደሞ የሰው ቀሚስ እየሰረቃችሁ እንደ ጉድ ኮ ነው። በራሳችሁ ግዙ እንጂ እናንተ እንዴ መኪና እንገዛለን ምናምን እያላችሁ አይደል እንዴ እና ሮብ ደረሰ። ውፍ የለም። ይሄው ሮብ ደረሰ። ትናንትና ቪዲዮ እየሰሩ ነው። ዛሬ የአብረሽ ሱፍ ሲለካ ነው ቪዲዮ የሚመጣ በአብረሽ ዩቲዩብ ቻናል ማለት ሱፍ እየገዛ እሮብ አለፈ ማለት ነው። ከዛ ሌላ ቀጠሮ ይሰጣቸዋል። እናንተ ደግሞ እነ ከብቴ አይናችሁን ቦዘዝ ስታረጉ ዱባይ ኤርፖርት፣ እነሱ ቪዲዮቸውን እየሰሩ ዱራራቸውን ችብችብ ተግባባና። ለምን ተመልካች አትሆኑም ግን? እኔ ሁሉም ሰው ላይ ተመልካች ነኝ፣ ለማንም ደጋፊ አይደለሁም። ደስ የሚል ቪዲዮ ሳይ ደስ የሚል አስተያየት፣ የሚያስጠላ ቪዲዮ ሳይ የሚያስጠላ አስተያየት። ግን ደግሞ በተለየ መወዳቸው አሉ ዩቲውበሮች፣ በጣም የሚመችኝ፣ በጣም የመወዳቸው እየምር በቃን፣ ምን ልበላችሁ፣ ኦ ማይ ጋድ! በተለይ ሴቶችን ነው ላላ፣ በጣም መወዳቸው ሴቶች፣ ሴት ዩቲውበሮች አሉና። እንደዛ ለምን አትወዱም? ዝም ብላችሁ ገንዘባችሁን ከምታባክኑ ለማይሆን ሰው እያሽጋበጣችሁ ማለት ነው። ሳክስ ሳክስ እኮ ነው፣ እንደው ጉድ እኮ ነው። እናንተ አሁን እንግዲህ ነገ ምን ብለው እንደሚሰክሱን እኔማ እየጠበቅኩ ነው፣ ድራማ እስከሚጀምር። እንዴ ሴንሲቲቭ እንደሆንኩና ጅላ ትሁኑ። የምሬ ነው፣ ጅላ ትሁኑ አንድ ቆንጆ ቤሎ ለመግዛት አራት መቶ አምስት መቶ ድርሃም ገዝታችሁ ከዛ እሱን ለብሳችሁ እዛ ኮምት ብሄዶያን ለብሳችሁ ሄዳችሁ እኮ የምትቆምት ዳር ላይ ነው፣ መጨረሻ ላይ እንደ ግድግዳ ከተራ የሆነ መሀል ላይ ላሉት ሰዎች የሆነ እንትን አጥር ነው የምጡት። አጥር ናችሁ፣ ግድም ናችሁ። በቃ እናንተ ከኋላ ሆናችሁ አጃቢ ነገር ናቸው ከኋላ ማንም ያያችሁ ሲጀመር፣ ቸክ ያደረጓችሁም እና ልካችሁን ብታውቁ ጥሩ ይመስለኛል ብዬ አስባለሁ። ምክንያቱም እንደዛ ቢሆን ኢትዮጵያ ሄዳችሁ ሳል ተቀብለው ዩትዩብ ቻናል ወይ ከፍቱላችሁ ነበር ወይ ቪዲዮ አብረዋችሁ ይሰሩ ነበር። ግን እንደዛ አይደለም። እናንተ ከቃይ ቁጥሯችሁም እና እንደኛ ዝም ብላችሁ እየፈተፈታችሁ ዩትዩብ ሰሩ ጥሩ ነው ብዬ አስባለሁ ቁም ነገር ምን በላችሁ እያሽቃበጣችሁ የትኛውን ልልበስ የሰርጉለት ረስ አሞልደ መንፈስ ቅዱስ እንደ አበሻ አይነት አሽቃባጭ ህዝብ የለም በእውነት ለማንኛውም በጣም ነው መወዳችን የማረች አንቺ ቅናታም ቅንቅራ የሚል ሰው በጣም ብዙ ሰው አለ በነገራችን ላይ ኮሜንት ላይ እሳየው ደግ አደረግኩ ደግ አደረግኩ ምን አገባችሁ ብቀና ባልቀና ጉዳይ የተሰማኝን ነገር እናገራለሁ። በቃ ካሳቃችሁ ደግሞ ሙድ እያስኩባችሁ እስቃለሁ። ዘና እኔ እኮ እናንተ ጋር ቪዲዮ ስሰራ፣ ወይኔ ሳቂ ፍረስ በቃ ስቂ የማላውቀው ሁሉ አጉምትቼ ተቆጥቼው ውዬ ቪዲዮ ስሰራ ግን ስቃለሁ። በቃ ስለዚህ የሳቂ ምንጮች ናችሁ። ብትሳደቡም ባትሳደቡም በጣም መወዳችሁ። ደግሞ ልመላቀቅ እንጂ ባይ ባይ።